ጤና ይስጥልን ውዴፋን ወዳጅ ቤተሰቦች እንደምን አላችኋል? ከኢትዮጵያ ውጭ ያላችሁ ውድ አድማጭ ተመልካቾቻችን ደግሞ እንዳያላችሁበት ሀገር የሰዓት አቆጣጠር ሰላምታችን ይደረሳችሁ። በዛሬ መረጃ ሰዓታችን አበይት የምንላቸው መረጃዎችን ወደ እናንተ ጆሮ እያስደመጥን ቆይታ እናደርጋለን። የመከላከያ ሰራዊቱ ጥድፊያ ውስጥ ገብቷል። ጀነራሎቹ ትእዛዝ ተሰጥቷቸዋል። ጥብቅ እንዲሆንና ምስጢራዊ ስብሰባ መደረጉም ለፋኖ ዴይሊ መረጃ ደርሷል። በዝርዝር እናስቃኛቸዋለን። ኢሳያስ አፈወርቂም ትዕግስታችን አልቋል ሲሉ ተናግረዋል። አሰብና ባድመ በክረምቱ ከፍተኛ የሆነ አውደ ውጊያ ይጠብቀዋል እየተባለ ነው። የዘፈን ዳር ዳር እስክስታ እንደሚባለው አራት ኪሎና አስመራ የጦርነት ድቤ እየደለቁ ነው። በዝርዝር የምንመለከተው መረጃችን ነው። ከዚህ ባሻገር ኢትዮጵያ ከድንበር አካባቢ ከፍተኛ ተኩስ መከፈቱ ተሰምቷል። በደቡብ ሱዳን አቅራቢያ ከወደ ድንበር የከባድ መሣሪያ ልውውጥ ሲደረግ እንደነበረም ነው ለማወቅ እየተቻለው። ክረምቱ የጦርነት ደመና ግም ባለበት በዚህ ሰዓት መከላከያ ድንበር ላይ መታኮስ ተሰምቷል። መርከቧን በከባድ መሳሪያ ተመታለች። በዝርዝር የምናስደምጣችሁ መረጃችን ነው። ዳርማችሁ፣ ተመልካቾቻችን፣ በአውደ ግንባር መረጃችን ደግሞ በምዕራብ አማራ የቴዎድሮስ እዝ ላይ ከፍተኛና መጠነ ሰፊ የሆነ ዘመቻ ለመክፈት የአገዛዙ ኃይል በአራቱ ማዕዘናት ከፍተኛ ቁጥር ያለው ሰራዊት እያስገባ ስለመሆኑ ተሰምቷል። ሌላኛው መረጃችን ነው። በተለያዩ ቀጠናዎች የሚገኙ የአውደ ግንባር መረጃዎቻችንንም በዝርዝር እያስደመጥናችሁ ቆይታ እናደርጋለን። ውድ አድማጭ ተመልካቾቻችን ከእኛ ጋር እስከ ፍጻሜው ድረስ አብራችሁን የምትቆዩ ከሆነም ይህንን ወደ እናንተ ጆሮ እናደርሳለን። እስከ ፍጻሜው ድረስ አብራችሁን ቆዩ፣ በዝርዝር ትሰሙታላችሁ። ወደ ቀዳሚው ዝርዝር መረጃችን እንሸጋግራለን። ውድ አድማጭ ተመልካቾቻችን፣ በመከላከያ ከፍተኛ የጦር መሪዎች ደረጃ ጥብቅ የተባለ ስብሰባ መደረጉን ለሚዲያችን ደርሷል። እነ ብርሃኑ ጁላ የመከሩበት የመከላከያ ካውንስል መጪውን ጦርነት አስመልክቶ ውሳኔ አስተላልፏል። ካውንስሉ በጎንደርና ሱዳን ቀጠና የሚገኘው የመከላከያ ጦርም ወልቃይትን ታሳቢ በማድረግ ለግዳጅ ራሱን እንዲያዘጋጅ መመሪያ ተሰጥቶታል ነው የተባለው። ይህ የመከላከያ ጄኔራሎች ግምገማ ህወሃት ብቻውን ስለማይመጣም የጦር ዝግጅቱ ቀጠናዊ ጉዳዮችን ታሳቢ ማድረግ እንዳለበት ያመላክተ ሲሆን፣ በዚህም በቀጠናው የተሰማራው የመከላከያ ለሚሰጠው ትእዛዝ ራሱን እንዲያሰናዳና የመጨረሻውን ትእዛዝ እንዲጠባበቅ መመሪያ ተላልፎለታል። በመጪዎቹ ጊዜያት መከላከያ ስራ ሊበዛበት እንደሚችል ይገመታል። ህወሃት በወልቃይት አምስት በሚጠጉ ግንባሮቹ ያለመክፈት አሰፍስፏል። በሌላኛው ወገን ደግሞ አይቀረው የኢትዮ ኤርትራ ጦርነት በባድመ እና በአሰብ አቅጣጫ ሊፈነዳ እንደሚችል ይጠበቃል። በዚህ ሁሉ ጥንቅጥ ውስጥ ታዲያ በአማራ እና በኦሮሚያ ክልል የሚካሄዱት ውጊያዎች አሁንም እንደቀጠሉ ናቸው። እንዲያም ሆኖ መከላከያ ክረምቱ ከመበርታቱ በፊትና የህወሀት ኤርትራ ጦርነት ከመለኮሱ አስቀድሞ የአማራ ክልል ዘመቻውን በማገባደድ የክልሉን ስምሪት ለአድማ ብተናና ሚሊሻ ለማስረከብ ጥድፊያ ውስጥ መግባቱ ነው የሚነገረው። በክረምቱ ዋነኛ የጦር አውድማ ይሆናሉ ተብለው ከሚጠበቁት ውስጥ ወልቃይት አንዱ ሲሆን ህወሓት የተከዜ ወንዝ ከመሙላቱ በፊት ወልቃይት ለመውረር ወስኗል። ለዚህ ዓላማውም እንደ አቅሙ ዝግጅት ሲያደርግ ከርሟል። በዚህም ተዋጊ ታንኮችን ሳይቀር ወደ ወልቃይት ማስጠጋቱ ነው የተሰማው። ህወሓቶች በእነሱ ግምገማ ሁለት ለጦርነቱ የተመቸ ጊዜ ላይ ናቸው። ከህወሓት ተገንጥሎም የቀረው ይህ ቡድን ከስደትና ከጦርነት የተረፈውን ወጣት ይዞ ክረምቶ ከመግባቱ በፊት ጦርነት ለመክፈት እላይታች እያለ ነው የሚገኘው። በወልቃይት መስመር ከተከዜ ማዶን ኮለኔል ደመቀ ዘውዱም የሚያንቀሳቀሱት የተከዜ ጦር ዘብና የመከላከያ ሰራዊቱ ስለ ሰሞነኛ የጦርነት ዝግጅት መረጃው የደረሳቸው ሲሆን በተጠንቀቅ እንዲቆሙ ትዕዛዝ ተላልፎላቸዋል ተብሏል። ህወሓቶችም ምዕራብ ትግራይን የምንይዘው በጦርነት ነው ብለው ዝግጅት ጨርሰዋል። ሱዳን ውስጥ ኡምራኮባ ቱኔ ድባ ካለው የትግራይ ስደተኛ ለውትድርና እየመለመሉ በሱዳን ያለውን አርሚ ሰባ እንዲቀላቀል እያደረጉት ይገኛሉ። በአወዛጋቢው የሱዳንና የኢትዮጵያ ድንበር አልፋሽጋ በኩል ባለውም ሽረወና ግንባርም አሰልፈውታል እየተባለ ነው። የአርሚ ሰባ ጉዳይም ከዚህ ቀደም ተደጋጋሚ ትንኩሳዎችን በወልቃየት ጉዳይ በኩል ያደረገ ቢሆንም እንደ ያመጣጡ እንዲመለስ ከፍተኛን የመከላከል ስራ እየተሰራ ስለመሆኑና አሁንም የጥንቃቄ እርምጃዎች እየተወሰዱ ስለመሆኑ እየተነገረ ነው የሚገኘው። ከዚህ ጋር በተገናኘ ወደ ሌላኛው ተያያዥ መረጃችን ነው የምንሸጋገረው። ኢሳያስ አፈወርቂ ትዕግሥታችን አልቋል እያሉ ነው የሚገኙት። የዘፈን ዳርዳርታው እስክታ ነው እንደሚባለው አራት ኪሎና አስመራም የጦርነት ድቤ እየደለቁ ነው የሚገኙት። ይህንን ሰሞን የሚታየው የመረጃ ጦርነት የቅድመ ጦርነት አንደኛው ምልክት ሲሆን በተለይ ለዓለም አቀፉ ማህበረሰብም እየቀሩ ያሉ ጥሬዎች ጦርነቱ አይቀሬ መሆኑን የሚያሳዩ ናቸው። በተለያዩ የዓለም አቀፍ የስጋትንተና ተና ተቋማት ውስጥ የሚሰሩ ተንታኞች ጭምር የሁለቱ ሀገራት ጦርነት አይቀሬ መሆኑን የጠቆሙ ሲሆን ሰሞንኛ ውዝዋዜውም ውጊያው የመጨረሻ ምዕራፍ ላይ መድረሱን እንደሚጠቁም እያሳሰበ ነው። በዚህ ዙሪያ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ መድረሳቸውን በአዲስ አበባ የሚገኙ ኤምባሲዎች ለየሀገሮቻቸው መንግስት ሪፖርት ማድረጋቸው ተሰምቷል። አዲስ አበባ ላይ የከተሙትም የምዕራቡ ዓለም መንግስታት ኤምባሲዎች በወታደራዊና ፖለቲካዊ ጉዳዮች አታሼዎቻቸው በኩል ኢትዮጵያና ኤርትራ ወደ ጦርነት ለመግባት በቋፍ ላይ መሆናቸውን ከሰሩት ትንተና መገንዘባቸውን የተናገሩ ሲሆን ይህም በዋነኝነት በአሜሪካ ኤምባሲ በኩል ሪፖርት ጭምር የተዘጋጀበት መሆኑን የተሰማው፣ ከቀናት በፊት በአራት ኪሎ በኩል ለዓለም አቀፉ ማህበረሰብ የተሰራጨው ደብዳቤም ይህንን የሚጠቁም ነው። የአራት ኪሎ ማስጠንቀቂያ ኢሳያስ በኢትዮጵያ ላይ የእጅ አዙር ጦርነት ከፍተዋል የሚል ሲሆን ኢሳያስ ታጣቂዎቹን በገንዘብና ቁሳቁስ በመርዳት እንዲሁም የራሳቸውን ጦር በማዝመት የኢትዮጵያን የግዛት አንድነት ጥሰዋል የሚል ወቀሳ ቀርቦባቸዋል። በአንጻሩ ኢሳያስ ትላንት ባወጡት ያጸፋ ምላሽ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች ነው ብለዋል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ላይ የሚያጋሩት ይኸው መግለጫ ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊነት ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅትና ለበርካታ የሀገራትና የመንግስት መሪዎች ደብዳቤ በመላክ ጨምሮ በዲፕሎማሲያዊ ዘመቻዎቻቸውን አጠናክረዋል ሲል ነው። ኢትዮጵያን የከሰሰው የኢሳያስ መንግስት ሲቀጥልም ይህ ጅራፍ ራሱ ገርፎ ራሱ ይጮኋል በሚል የዲፕሎማሲ ዘመቻ ነው። ኢትዮጵያ ገዢ ፓርቲዎች ባለፉት ሁለት ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱን ያወሳው መግለጫው ጨምሮም ከቃላትን ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ክስ አቅርቧል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገራትን የማፍረስ ተግባራትን ሀገርን የማፍረስ ተግባራትን በመስራት ላይ ነው የሚለው የኢሳያስ አፈወርቂ ክስ፣ በአጠቃላይ አሁን በኢትዮ ኤርትራ ውጥረት ዙሪያ መሬት ላይ ከሚደረጉ ወታደራዊ ዝግጅቶች ባለፈ እርስ በርስ የመካሰሱ ጉዳይ የጦርነቱ መቃረብን የሚጠቁም ነው እየተባለ ነው። በዚያ ላይ የዚህ ጦርነት ዋነኛ ሰበብም ይሆናል ተብሎ የሚታሰበው ህወሓት በወልቃይት ግንባር ሌላ ውዳሜ ጦርነት በመክፈት ቀጠናውን ለማመስ መሰናዳቷ ነው። በሌላኛው ማዕዘን ኢሳያስ በባድመና በአሰብ በኩል የተጠናከረ የጦር ስምሪት የሰጡ ሲሆን በኢትዮጵያም ወገን በተለይ በአሰብ ግንባሮች ቡሬ አቅጣጫ ሜካናይዝድ ጦር ከማሰማራት አንስቶ የጦር ጀቶች ተደጋጋሚ አየር ላይ ቅኝት ማድረጋቸውን ያንዣበበው የጦርነት ስጋት ግልጽ ስለመሆኑና አይቀሬ እንደሆነም የሚያመላክቱ ጉዳዮች ናቸው። ታዲያ ይህ ሁሉ ሲሆን ህዝቡ አስቀድሞ ጥንቃቄዎችን ሊያደርግና ሊወስድ እንደሚገባ ነው እየተገለጸ የሚገኘው። በተለይ በዚህ የክረምት ወራት አርሶ አደሮች እንዳሻቸው ሰብላቸውን እንዳያዘምሩ ከፍተኛ ስጋት ይወርቅባቸዋል። ከዚህም ባሻገር በርካታ ወጣቶችም ወደ ጦር ግንባር ሊማገዱ እንደሚችሉ ነው የሚወጡ መረጃዎች የሚያሳዩት። ስለዚህ እነዚህን ጉዳዮች ጥንቃቄ ማድረግ አስፈላጊ እንደሆነ ለሚዲያችን የደረሰው መረጃ ያሳያል። አሁንም የአገዛዙ ኃይል እረፍት አጥቷል። በሀገር ውስጥ ግጭት በመቀስቀስ በተለይ ደግሞ የድንበር አካባቢዎችን ሙሉ ሰራዊት በማውጣት ወደ አማራና ኦሮሚያ ክልሎች በማስገባት ከፍተኛ ጦርነት ውስጥ መሆኑን ተከትሎም ድንበሩን ትቶ የቤቱን ውስጥ ግጭት እያጧጧፉ የሚገኙ የአብይ አህመድ ስርዓት በሱዳን እና በደቡብ ሱዳን ቀጠናዎች ወደ ኢትዮጵያ በርካታ ኪሎ ሜትሮችን ገብተው ታጣቂዎች በርካታ ዘረፋዎችን እንዲፈጽሙ በርካታ ሰዎችም እንዲገደሉ፣ ታፍነው እንዲወሰዱ ምክንያት ሆኗል። በጎንደር በመተማና በአካባቢው እንደዚሁም በጋምቤላ ቀጠናም እንደዚሁ ከፍተኛ ስጋት የወደቀባቸው ቀጠናዎች ናቸው። የዳር ድንበር ማስከበር ትልቅ ተልዕኮ የሆነው የሀገር መከላከያ ሰራዊት ይህንን ከሚኒሻና የፖሊስ ስራን በመስራት በቀጠናው ውጊያ በመቀስቀስ ከፍተኛ ምትራምስ ውስጥ የገባ ሲሆን ከወደ ድንበር አካባቢ ከሰሞኑ ከፍተኛ ሁነት ተኩስ መነሳቱን የተሰማው በተለይ ደግሞ የክረምቱ የጦርነት ደመና ግም ባለበት በዚህ ሰዓት መከላከያ ድንበር ላይ መታኮስ መጀመሩ እረፍት አልባ እንዲሆንና በየአቅጣጫው በተኩስ እንዲናጥም አድርጎታል። ውጊያው የተቀሰቀሰው በኢትዮ ሱዳን ድንበር ላይ ሲሆን መከላከያ በዚህ ቀጠና ከታጠቁ አካላት ጋር መታኮሱ ተሰምቷል። በጋምቤላ ክልል ባለፉት ሁለት ሳምንታት በድንበር ተሻጋሪ ወታደራዊ ግጭቶች እና በውስጥ ጥቃቶች እየታመሰ ሲሆን በክልሉም በኢትዮጵያ መከላከያ ሰራዊትና በደቡብ ሱዳን ህዝባዊ መከላከያ ሰራዊት መካከል በተቀሰቀሰው ግጭትም የሰው ህይወት ጠፍቷል፣ በርካቶችም ተፈናቅረዋል ተብሏል። ግጭቱ የተቀሰቀሰው ከኢትዮጵያ ወደ ደቡብ ሱዳን ስትጓዝ የነበረች ጀልባ በደቡብ ሱዳን ህዝባዊ መከላከያ ወታደሮች ተኩስ ከተከፈተባት በኋላ መሆኑ የተሰማ ሲሆን ይህንን ተከትሎ በሁለቱም ሀገራት ኃይሎች መካከል የከባድ መሳሪያ የተኩስ ልውውጥ ተደርጓል። ይህም በድንበር አካባቢ በሚኖሩ ንጹሐኖች ላይ ከፍተኛ ጉዳት አስከትሏል። ከሰኔ አምስት አንስቶ ባሉት ሁለት ሳምንታት ውስጥም በኢታንግ ወረዳና በአግኖዋክ ዞን ቢያንስ ሶስት የተለያዩ ጥቃቶች በሰላማዊ ሰዎች ላይ እና በፖሊስ ጣቢያ ላይ ጥቃት ተፈጽሟል። የድንበሩ ውጥረት በደቡብ ሱዳን ካለው የውስጥ ፖለቲካ ለመረጋጋት ጋር በቀጥታ የተያያዘ መሆኑ የተገለጸ ሲሆን በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር ኃይሎች መካከልም ያለው ግጭት ወደ ኢትዮጵያ ግዛት በመዛመት ላይ መሆኑ ተመላክቷል። ነጩ ጦር በመባል የሚታወቀው ሚልሻን ጨምሮ የተለያዩ ታጣቂ ቡድኖችን በድንበር አካባቢ በመንቀሳቀስ ላይ መሆናቸው ተመላክቷል። ከሳምንት ገድማ በፊትም እንደዚሁ ከሱዳን በኩል የሚሰነዘሩ ጥቃቶችን ለማስቆም መከላከያና የደቡብ ሱዳን አመራሮች በተጠ የተጠናከረ ድንበር ላይ ስምሪት በጋራ ለመውሰድ ተስማምተው የነበረ ቢሆንም የድንበሩ ውጊያ ግን ከሰሞኑ ዳግም አገር ሽቷል። የሁለቱም ውይይት እንደዚሁ ውጤታማነቱ አጠያቂ ውስጥ ወርቋል ማለት ነው። ወደ አድማጭ ተመልካቾቻችን ወደ አማራ የሕሉና ትነቅነቅ የግንባር መረጃዎች ስንሸጋገር በጎንደር በኩል እንደዚሁም በወሎ በኩል ከፍተኛ መጠን ያለው የአገዛዙ ኃይል ወደ ምዕራብ አማራም መንቀሳቀሱ ተሰምተዋል። በተለይ ከጎንደር ሰላሳ ተሳቢ የአረመኔ አብይ አህመድ ሰራዊት ባህር ዳር ገብቶ ወደ ሰሜን ጎጃም ስምሪት ስለመውሰዱ ከወሎ መስመርም እንደዚሁ ከፍ ያለ ቁጥር ያለ የአረመኔ ሰራዊት መካነ ሰላም ደርሷል። ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ ነው ሲል ነው የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ ያወጣው መረጃ የሚያሳየው በጎጃም ቀጠና የሚንቀሳቀሱ የፋኖ ኃይል መዳከም የጠላት አዲስ እና አስቸኳይ ቅር ሲሆን ዛሬ ከሌሊቱ 10 ሰዓት ጀምሮ ሁለት ከፍተኛ ክፍለ ጦር ብቻ በአራጤ ሞጣ ከተማ በዋሸራ በፍለቅለቅ ከሞጣ በስቴ መስመር በአስተሪው ግንባሮች ከፍተኛ ትንቅንቅ እያደረገ የሚገኛል። የቴዎድሮስ እዝ የተለያዩ የክፍለ ጦር አደረጃጀቶች ጊዜው የዘረቁትም ሆን አስመልክቶም ዘመቻ የከፈተው አርመኔው አገዛዙም በእርሻ ላይ ያሉ አርሶ አደሮችን በመጨፍጨፍ በመድፍ በከባድ መሳሪያዎችም እያወደማቸው ይገኛል። ቀጠናዊ ከበባውን ጨምሮ ማንኛውም ጥቃት ለመመከት ዝግጁ የሆኑት ሁሉም ክፍለ ጦሮቻችን ከኮማንዶ ክፍለ ጦር ጋር በመናበብ አረመኔውን አብይ አህመድ አገዛዝ በራሱ ቋንቋ እያናገሩት ይገኛሉ። የድልና የምርኮ ዜናዎችም የሳምንቱ መጨረሻ ቀናት አየር መያዛቸው አይቀርም ሲል የአማራፋኖ ብሔራዊ ኃይል የቴዎድሮስ እዝ የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ ያጋራው መረጃ ያሳያል። በእነዚህ ቀጠናዎች አሁንም ከፍተኛ የሆነ አውደ ውጊያ እየተካሄደ የሚገኝባቸው አውደ ግንባሮች ናቸው። ጎጃም በሁሉም አቅጣጫ ከአርሜኒያ አብይ አህመድ ሰራዊት ጋርም እየተፋለመ ይገኛል። ከፍተኛ ድል ይኖራሉ። የድል መረጃዎቻችን ደግሞ በአመሻሹ የመረጃ ሰዓታችን እንደዚሁ ወደ እናንተ የምናደርሰው ነው የሚሆነው። ውዳማች ተመልካቾቻችን በዛሬ ሁለትም ከሰከላ ወረዳ ከግሻ አባይ ከተማ በሁለት አቅጣጫ ወደ አጃሊ ና ኮሌል ቀበሌዎች ተንቀሳቅሶ የነበረው የአገዛዙ ኃይል አጃሌ የተንቀሳቀሰ የጠላት ኃይል ጎጃማ ጎምድር ሶስተኛ ክፍለ ጦር በጊዮን ብርጌዳ ናበስቶች አባ ግሻ ለቃም አከርካሪው ተሰብሮ ወደ ሰከላ ግሻ አባይ ከተማ ስለመመለሱ በዚህ አውደ ውጊያ አምስት አሸባሪው ኃይል በክንደ ነበልባሎቹ አባ ግሻ ለቃ እስከ ወዲያኛው የተሸኙ ሲሆን ቁጥሩ ያልታወቀ የጠላት ኃይ ቁስለኛ ሆኗል። በዛሬ ውሎ ከ150 በላይ የክላሽ ተተኳሽ መገኘት ተችሏል። በሌላ ዜና የቀኝ አዝማች ስሜን ደስታ ብርጌድም የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜን ደስታ ብርጌድ አሰም ላይ ከጠላት ጋር ከፍተኛ ትንቅንቅ ያደረገ ሲሆን አይበገሪዎቹ የሳት ማደንጊያና አብስቶች ጠላትን ድባቅ መጥተውታል ተብሏል። በተለይ በጎንደር ቀጠና እንደዚሁ በደቡባዊ ጎንደር ቀጠና በምዕራብና ማዕከላዊ ጎንደርም ከፍተኛ ትንቅንቅ የነበረ ሲሆን በትላንትናው ዕለት የመራፋኖ ብሔራዊ ኃይል እንደዚሁ በጎንደር ቀጠና ከፍተኛ ድል ተቀዳጅተዋል። የራስ አሞራውብና የሶስተኛ ኮር የሰሜን ብርቅዬ ክፍለ ጦር መረባ መሽጎ የነበረውን አርባ ብትናን እንዲሁም ሰላም አስከባሪ ብሎ ራሱን የሚጠራ የአብይ አህመድ ወንበር አስጠባቂን ሐሙስ በ19 በጀግናው የሰሜን ብርቅዬ ክፍለ ጦር አባላት ከበባ ማድረግ እና ከምሽግ በማስወጣት ከፍተኛ ምታ ደርሰውበታል። በዚህም 10 እስከ ወዳኛ የተሸኘ 8፣ የቆሰለ 30፣ የተማረከና ከ50 በላይ የነፍስ ወከፍ መሳሪያ ከጠላት በመቀበል አኩሪ ጀብዱ ተፈጽሟል። በመጫ አብይ አህመድ ወንበር አስጠባቂ ከነበረው ምሽግ ተጠራርጎ የሞተውና ቁስለኛውን አንጠባጥቦ ወደ ወቅን እንዲገባ ተገዷል ሲል የራስ አሞራ ውብነት ሶስተኛ ኮር የመረጃ ክፍል ያወጣው መረጃ ያሳያል። በተመሳሳይ በተለያዩ ቀጠናዎችም ከፍተኛ ትንቅንቅ ነው የዋለው በደቡብ ጎንደርም በማዕከላዊ ጎንደርም በሰበሎና በሸዋም እንደዚሁ ከፍተኛ የሆነ ወታደራዊ ፍጥጫ ይሎባቸው የዋሉ ሲሆን በበርካቶች አካባቢዎች ደግሞ ወታደራዊ እንቅስቃሴዎቹ ራስን የማውቃት አደረጃጀትን የማስተካከል ስራዎች ሲሰሩ እንደነበር ለማወቅ ተችሏል። ወደ አድማጭ ተመልካቾቻችን ከፋኑ ዴይሊ መረጃ ሰዓት ለዛሬ ወደ እናንተ ያደረስናቸው መረጃዎች በዚህ ተጠናቀዋል። አመሻሽ ላይ አዳዲስ የድል መረጃዎችን ይዘን የምናበስራችሁ ይሆናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ።